ደህና ልብስ የሌላ ዱቄታ ሙላ የብርቅ ቀርቶ ማለት ነው። ዝም ብሎ ወርቅ ራሱ የሌላቸውን ወርቀኛ ሰው ሆነ ጠንብ ባላገር ማለት ነው። ጌታን እዚ አንዘን ቢላሽ ነሽ አሁን እሽ ትላንትና ማታ እንትኑን አረጋ ወርቁን ስላረጋ ማታ ምን ያሉ ብርቅ ነው ወይ ወርቅ መስራት ብርቅ ነው ወይ እሷ ኢትዮጵያ ላይ ያለ ነገር ሁሉ ይገባታል። አይገባታል ግን ቢሆንም ከወርቅ በላይ ምንም የለም፣ እውነት ለመናገር ማለት ነው። ግን እሷ ከወደደች፣ እሷ እንትን ካለች፣ ምንም ሰው ምንም የሚያገባ ነገር ዛሬ ደግሞ እሱ በቆንጣና ያደገ እና ራቁ በራቁ ሲደግ እን እኮ በረቁ በቆንጣና ታደገ አድጎ፣ በቆንጣም ይሁን በምንም ይሁን አድጎ ይሄንን ደረጃ ደርሰዋል። በቃ የተወድ ተወዳጅ ሆኗል። ፈጣሪን መስገን የምሬ ነው ግን ከዛ እሱ አልፈለገችም፣ ሀይሜ ኮ ቀለበቱን አልፈለገችም። በግድ ነው እንዴ ብሎ ያወራሉ። ነው ደስ ብለዋታል፣ የምር በጣም ደስ ብለዋታል። አለቀሰች እኮ በደስታ የማርክ አንድ እንደ ከብሮክ ሌላ ማንን ልታገኝ ነው? ምንም ቢሆን እውነት ለመናገር ሀይሜ ምንም ቢሆን ከበሮ አትለየም። ቢፈጣ ቢፈጣ ከሀይሜ አይለያም። ይሄ ግልጽ ነው። ግን እነሱ ዝም ብሎ ያሽከብጠው ለሀይሜ ሊወስድ ሆነ እንደ እነሱ ሊያገባት ነው ዝም ብሎ ማሽከብጠው ምንም ጥቅም የለም። እነሱ የምር ጓደኛ የለም ማለት ነው ወይ አግብቶ መጥተው ነው እዛ ጋር ልጁ እና እንደዚህናል አሁን እቺ ልጅቷ እንደዚህ ያወራችው ግን እንትኑን እስከ እንትናገር ፎቶ አምጥታለች። ዝቅዝቅ እናረጋለን ዎች ሰዎች ከመጡ ማለት ልጆች ከመጡ የለችም፣ ባይመጣ አንቺ ዬዋ የት ነው የሄድሽው? በእናትሽ መጥቻለሁ። ወይ ነይ አውሪ። አሁን እነሱ ማለት ነው። ነገሩ እንዲህ እኮ ነው። ከኛ ጋር እኮ ነው። ቂም አለኝ ምን መሰልሽ ነገሩ፣ ባለፈው እነሱ ሰላም ቤት ገብቶ የሀይሚ ደጋፊ ማለት ነው። መጣን። አንቺ ሰምተሻል፣ ሰምተሻል? አልሰማሽም እኔ እንጂ ከዛ ሰላም ቤት ገብቶ እኛ የለን፣ ማንም ሰው የለም። ከዛ ገብቶ እናንተ የብሩክ የደንሶች፣ የብሩክ እህቶች እኛን ይቅርታ ጠይቁና አንድ ላይ እንሁን፣ አንድ ላይ እንሁን፣ አንድ ላይ ሰላም እንሁን፣ ግን እናንተ ይቅርታ ጠይቁ ብሎ ሰላምን አውርተዋል። ሰላም ደግሞ ልጆቹ የለም፣ ስለዚህ ልጆቹ ሲሰባሰብ ጠይቃሉ ብላ ይሄን ሰው ዘግታለች፣ አውጥታለች፣ ዘግታለች። እንደዚህ ብለህ ማለት ነው ከዛ ሁለተኛ ቀን ደሞ እኛ ተሳሳስበን ሀይ ሰላም ደሞ እንደዚህ እንደዚህ እነሱ እኛን ይቅርታ ጠይቁ እያሉ ነው፣ የብሩክ ህይቶች ይቅርታ ጠይቁ እያሉ ነው። እንዴት ይሻላል? ያ አይሆንም አልኩት። በራሴ በኩል ይቅርታ አልጠይቅም አልኩት። ወቆት ምናርግተን ነው? እነሱ ነው እኛን የገደዱት እንጂ እኛን ምናርግተን ነው ይቅርታ ምን ጠይቁ? እኔ በራሴ በኩል አልጠይቅም አልኩት። ከነሱ ይቅርታ ቢያረጉም ባያረጉም የሚቀንስ ነገር የለም የሚጨምር ነገር የለም ምንም ነገር የለም። ስለዚህ ሲጀመር የእነሱ ይቅርታንም አልፈልግም፣ ይቅርታ አላደርግም እኮ አልፈልግም። የሚያጠፍታን ነው ይቅርታ የምናደርገው እነሱ ምን ቤት ናቸው፣ እኛ ምን ነን? እውነት ተመናገር ማለት ነው። እሺ ሀይ ሚና ብሩኬ እየተጣሉ ጊዜ ሁሉ ልጁን ዝቅ የሚያረጉት ከሆነ እኛንን ወነሱን እንደዚህ ያደረጉ ትላንት ምን እያሉ ነበር? አሁን ደግሞ አንድ ሲሆኑ ይቅርታ ጠይቁ ብሎ መጡ። እኔ ደግሞ እኛ ደግሞ ይቅርታን አንፈልግም። ይቅርቱን እና አፍሊቶ ይጠጡ። የነሱ ይቅርታ ደሞ እንደዚህ፣ ስለዚህ እኛ ደግሞ አንፈልግም ማለት። ከዛ ሰላም ደሞ ከደላርም አልፈልግም አለች ወንጀለኛም አልፈልግም አለች። ከዛ እኛ እየቀጠለን እንደኖረን እንቀጥላለን፣ ግን የእናንተ ይቅርታን አልፈልግም ብሎ ዘጉት። ከዛ ሰላም ወንጀለኛ ደሞ እነሱ መቶ ይቅርታ ይጠይቁ እኛን አለ። ከዛ ለሌላ ቦታ ደሞ እኔ ሞቼ ተገኛል እነሱን ሄጀ ይቅርታ ከጠየቁ አለች አንድ ልጅ። ከዛ እኔ ሞቼ አለ። ለምን ሞተሽ እኛ ሞተን አንቺ ይቅርታ ከጠየቀን አለ። ከዛ እነሱ ደሞ ስለዚህ ነው እነሱ እኛን እንይቅርታ ስላልጠየቀን ነው እነሱ ሚያቃጥሉት ማለት ነው። እንደዚህ ልጁን እኛ እናቃጥላለን እንጂ አንቃጠልም ማለት ነው ታውቂያለሽ ግን እናቃጥላለኝ እነሱ ማናችሁ እኛ ማነን ይቅርታ የምንጠይቀው ይቅርታ ሲጀማ አንፈልግም የእነሱ ይቅርታ ሲጣሉ ሲጣሉ እውነቱን አውሩ ይሰባለ ትላንትና ትላንትና ባለፈው የተጣሉ ጊዜ አሁን ባለፈው ማለት ነው የታረቁት። የተጣሉ ጊዜ ምን እያሉ ነበር? እየሳደቡ ለሴት ልጅ ክብር ስጣት ምናምን። ምን አይነት ክብር ለእናት ይወዳለ። ምንም የሚተወዳ ነገር የለም። ለሴት ልጅ እያል ሀልጫ ምናምን ያወድ ሀልጫ እያሉ ሳደቧል። ትላንት ሲታረቁ ባለፈው ሀይሚ ምን አለች፣ ብሩኬ ለሴት ልጅ ምን አይነት ክብር እንደሆነ አቃሉ አላላችም። ግን እሷም ባህሪ ነው መሰለኝ ስትጣ ላይ በቃ ታውራለች። ግን ጥሎት ታወጣለች ከዛ በኋላ ቶሎ እንትን ትላለች። ግን እነሱ ለዚህ ምንም ቢሆን ማለት ነው ታውቂያለሽ፣ ለፕራንክ ምንም ቢሆን ይሄ እውነቱም ቢሆን ማለት ነው ይታረቃሉ። እሱም እሷን ይፈልጋታል፣ እሷም ደግሞ ከሱ ሌላ ሰውን አፈልግም። ነገር ግን እሷን እንደግፋለን ምናምን ብሎ ፉን ፉን የሚሉት ናቸው፣ በጣም የሚያስጠሉት ማለት ነው። እና እኛ ካይሚ ጋር ምንም ምንም ምናም ቦስቲቭ ካለ ችግር አለ እንዴ? የለም እንዴ ከሀይሚ ጋ መጣላት አንፈልግም፣ እሷን መጥላት አንፈልግም። እነሱ ብሩኪን ክነኩ ይነካታለን ማን አንሱ ማን ከማን ይበልጣል ማለት ነው ላይክ ለዛ ነው እንጂ እኛ መቼም ቢሆን ሞተንም ቢሆን ምንም ምንም አንሞትም። ገና እናሳያለን። ገና ወደፊት እንሄዳለን ብሩኪን ይዘን እንጂ መቼም ይቅርታ ንታ ይል ምንም እኳ፣ ይቅርታ ጠይቁም ና እያኒ ደግሞ ያሽቀብታል። እንዴ አንቺ ዛሬ ቢዶ ለምንድን ነው ያለቀቁት? ብሩኬ ቲክቶክ ለአዚ ነው። ደግሞ ዚ ቢዶ አልለቀቀም። የምርን ነው። እኔ ራሴ እኮ ቲክቶክ ታች ማለት ነው። እና ነው ቲክቶክ ማሆን ዘፈነ አርግቶ አዝኗል በጣም እኛ ደግሞ ምን ተፈጥሮ ብለ ቢሎ ስንጠብቅ ቢሎ አላቀቀም። አዎ ቢሉ አላቀቁም። ምንም እየጠበኩት ነበር፣ ገብቼ እንዴ እና ቡራ እየተሉ እና እኔ ሁለቱ ነው ካየሁት፣ ያለው ቃለ በለዚያ ሌሎቹ ማርክን አንዲቷም እያስጠላች ስለሆነ ጌተን ዛሬ አላየኋቸውም። አረ ብቻ የብሩና የሀይሚያች ስር አላቀቁም። የብሩ ወንድሙን አየሁት አይለህ በነሱ ቤት መጥተዋል ብዬ አልመጡም። በማንም ቤት አልመጡም። ከዛ ብቻ የወጣት የሀብትን ማለት ነው። የትላንትና የማታ ደስታ ነው። ይመጣሉ ነገር